መጀመሪያ ሙሉዓለም ሁለት መቶ ሃምሳ ብር የተከፈላት ስለ መኪና ሊገጫት ነበር። ሰራዊት ፍቅሬና ሙሉዓለም ባልና ሚስታቸውን ነበር። ልጅ እያለን እኔ እና ሮሚ የሸገር መናፈሻ ሰርግ ተጠርተን እንደዚህ ተያይዘን እና ትልቅ ሴት ሆናቸው ለምድር ለሰማይ ሁለት ፀጉር አንተ ለፊት መጥ ለየት ያለ ጥያቄ ልጠይቅህ። አሁን ከሙሉ ዓለም ጋር ረጅም ዓመት አብራችሁ ሰርታችኋል እና ከመጀመሪያ እንግዲህ የመጀመሪያም እንደውም ማስታወቂያው እንቅልፍ አንተ የምትቃዥበት አብራችሁ አንድ አልጋ ላይ የምትተኙበት ነበርና፣ ሰላሳ ደቂቃ ውስጥ ከተዋወቃችሁ በኋላ በተዋወቃችሁ በሰላሳ ደቂቃ ውስጥ ከዛ በኋላ ግን ግን ሰላሳ አይደለም እሺ፣ ሰላሳ አምስት ደቂቃ ዕጣ ፈንታ አገናኛችሁና እናንተ ሳታስቡት ነገሮች ሳሚ ሳያስበው አጣምራችሁ፣ አዋሽ ባንክ፣ አዋሽ ኢንሹራንስ ሳታስቡት ከዛ ማሰብ ጀምራችሁ አይ አብረን ብንሰራ ኦኬ፣ ሀያ ዓመት ተጓዘን። እኛ ልጅ እያለን ምን ይመስል እንደነበር ታውቃለ። ኬሚስትሪያችሁ በጣም ጠንካራ ስለነበረ ሰራዊት ፍቅሬና ሙሉዓለም ባልና ሚስት ናቸው ልንል ነበር ልጅ እያለን ማለት እና በኋላ ግን ስናውቅ በአንድ ፊልም፣ በአንተ ሰማያዊ ፈረስ ፊልም ላይ ባለቤትህ ነርስ ነው ዶክተር ሆና ስትሰራ የሰራዊት ሚስት እኮ እሷለች እየተባለ በቃ ወደኋላ ጥንጥንን ምን ያሳኮልች ሚስት ሙሉዓለም ኮልጅ ትልቅ ኒውስ ሆኖ ትዝ ይለኛል ልጅ እያለሁ እና ማለት በወንድምና በእህትነት በወጣትነት አብሮ እየሰሩ ሙያንና ሪሌሽንሺፕን ለይቶ ረጅም መንገድ መጓዝ ምንኛ ድንቅ ነው። ያንተና የሙሉ አለም ጉዞን እንደው ባጭሩ ምን እንማርበት? ይሄ አሁን አንተ ያልከው ነገር በጣም ብዙ ህዝብ ያለው እኛ ራሳችን በጣም ረብሾ ነበር ያመሰለ ሰራዊትና ሙሉዓለም። አንደኛ ይሄንን ምን አመጣው በለኝ። አንድ ቅድም እንዳልኩ ነው ከተጫወትን ተጫወት። ሙሉዓለም እኮ የቲያትር እኮ ከፕሬዚደንት ግርማ እኮ የሴቶችን የወጣቶችን ሽልማት ያገኘች አርቲስት ነው። ትወና ላይ እኮ እና እኛ ስንገናኝ አንደኛ እድሜያችን እንትን ነው። ስለዚህ እኔ እና እሷ እናትና ልጅ ልንሆን አንችልም፣ ልንሆን አንችልም። ምናልባት ሰምታይምስ እንደ ወንድም ጋሽ ይሆናል እንባባል ይሆናል እንጂ ከዛ ውጭ ግን ልንሆን የምንችለው የሚያምርብን ባልና ሚስት ነው። ስክሪፕቱንም ስጽፉ ብዙ ጊዜ ባልና ሚስት፣ በቃ ባልና ሚስት፣ ወንድና ሴ፣ እንዲህ ባል ሚስት ብለን ብዙን አውራውም። ካራክተሩ ራሱ ይነግርሃል። ትክክል። ለምሳሌ የቀለም ማስታወቂያ ፊልድ ቆይ ተመተ ቤቱ ቀለሙ ተቀይሮ

ይላሉ ያኛ ሁሉም ሰው ጠቅላላ በጣም በሚገርም ታሪክ እና እኔ እኔና ሮሚ አንድ ጊዜ በጣም ይሄ ነገር እንደዚህ የሆነ ወጣ በጣም እና ሰው ሁሉ ምናምን እና እኔና ሮሚ አንድ የሸገር ሸገር ይመስለኛል ሸገር መናፈሻ ሰርግ ተጠርተን እነዚህ ተያይዘን እያልን አይደለም እና ትልቅ ሴት ሆናቸው ለምድር ለሰማይ ሁለት ፀጉር ሶስት

ልጄን ልዑልን እና ሮሚ ልጄ ሙሉዓለም ደግሞ ሙሉዓለም እሷ እና ፍጹም ልጇን ይዛ አቡሽ ነው የምንለው እሱን ይዛ ቴሌቪዥን ያወጣል። ቁርጣችሁ ነው አውቀት ነው የሚሉት፣ በቃ እዛ ጋ ነው። ያንን ያላየ ሰው ቀጥላለ ምን ያ ነገር በደንብ በዝርዝር እንትናለ ፋሚሊ እንደሆነ ምናምን እሱ ላይ ተናገርን። የተወሰነ እንትን ቀነሰ። ከዚ ደግሞ በታሪክ ጊዜ ሂደት ሌላም ኢንተርቪው ላይ እንደዚህ ወደዚህ ሲል እንዲ እናንተ ደግሞ ስደርሱ ሰማይ ፈረስ ላይ ምናምን እያያቸው በዛው እንትን እያለ መጣ እንጂ ትክክል ነው። ይሄንን ያደረገው ግን ቅድም ያልኩ ነው። ባልና ሚስት ሆኑ ባልና መጣላት ካለ ድብልቅልቅ ያለ ነገር ግን አድርገን ነው መድረክ ላይ ሙሉ ፕሌን ምንሰራ እና በደንብ ነው ምንሰራ። ከዚ በቃ እሱ ያን ነገር አደረገ፣ ግን እኛ እሱን በደንብ በስመስራት ጠብቀ መስመሩ ጠብቃቸው ነው የምትጓዙት፣ የስራው መስመር ነው። ሙሉዓለም ስትመጣ ኮ ሜካፕ የምታደርጋት እና የምታለማብሳት ሮሚ ናት። እንደሱ ኮ ነው ሮሚ እንትን ሆነው ምናምን እንደ አረባልና የሚሳት መስሉን በቃቸው ምን ትለው እዚሁ ዘርፍ ውስጥ ስላለች እሷ የሰማይ ፈረስም ሄሮሽማም ምክትል አዘጋጅ ረዳት አዘጋጅ እሷ የራሷም ወርቅ በወርቅ እና እነ ሰካራም ፖስታ የሷ ፕሌዮች ናቸው ወርቅ በወርቅ ሰካራም ፖስታ የሷ ስለዚህ እንትን ያደርጋል። የሆነ ነገር እምልህ አንተ አርቲስት ስለሆንክ ችግር የለበት፣ ግን ሌላ ስሜት። እሷ እንደዚህ ነው እና እንዲህ ስለምንሰራ ያንን ስሜት ተመልካች ላይ ስሜት ይፈጥራል። ምንም ጥያቄ። ስለዚህ እሱን የእሱ ዲማርኬሽን ትልቅ ነው። ስራችንን እንሰራለን። ፋሚሊ ፋሚሊ። በጣም በብዙ ነገር ብዙ ስለዚህ መስመሯን ጠብቆ አሁን እንግዲህ ሰው ባልና ሚስት ናችሁ ብሎ እንዳልከው እስኪያስብ ያደረሰው የነገሩ ምን ያህል ሪያሊስቲክ አድርጋችሁ በተወናችሁ ሪያሊስቲክ አድርጋችሁ ማቅረባችሁ ነው። ያጎላይ ጫማ እንደወረወረበት ማለት ነው። የእውነት ክፍፎ መስሏቸው ትክክል። ሙሉ አለም በዚህ አጋጣሚ እኔ እጹብ ድንቅ ነች ትለያለች። ለኔ ማለት ነው ማለት አንድ ካታጎሪ ውስጥ ብቻዋን ለማስቀምጣት እንደ ተዋናይ ሌሎች ተዋናዮችም አሉ በጣም ማደንቃቸው እሷን ለብቻ አንድ ሰርክል ውስጥ ለማስቀምጣት። እስፔሻሊ ድሮም ማየት አለው ሰው ለሰው ድራማ ላይ ደግሞ በቃ ለባርች እናት ሆና፣ ለዝና ብዙ ሚስት ሆና፣ እኔ አንዳንዴ በቃ ቆሜ አውቃለሁ። ቴሌቪዥን እያየሁ ማለት ነው ትወና በዚህ ደረጃ ይሰራል ብዬ ማለት ነውእና ሺዝ አውር ሌጀንድ በጣም በዚህ አጋጣሚ፣ እሺ በጣም በጣም የሚያስደስቱ ጨዋታዎች እየተጫወትን ከዚህ በፊት ምናልባትም አውርተ ማታቃቸውንም የህይወት ክፍሎች እየነገርከን ስለሆነ እጅግ እናመሰግናለን። ቀጣዩ ጥያቄ ከማስታወቂያ ጋር እያያዛል። ማስታወቂያ ላይ እኔ የእናንተ በሰራዊት መልቲ ሚዲያ ይሰሩ የነበሩ ማስታወቂያዎች በጣም በጣም መኪነ ጥበባዊ አቅማቸው ከፍተኛ ነበር ብዬ አምናለሁ። ለምን ብለህ ብትጠይቀኝ ከአስራ ምናምን ዓመት ከአስራአምስት ከአስራስድስት ዓመት በኋላ ከአስር ዓመት በኋላ እንኳን ያዩዋቸው ማስታወቂያዎች ብጠይቀኝ አስታውሳቸዋለሁ። ለምሳሌ አዋሽ አዋሽ ባንካችን ከሙዚቃው ከጂንግል ለምትሉት ከሱ ጀምሮ አዋሽ አዋሽ ባንካችን ከሚለው ጀምሮ የጉመሮና ውሽውሻይ ነፍሰጡሮች ብዙዎቻችሁ እናንተም ታስታውሱታላችሁ እያስባለሁ። ሙሉ አለም ነፍሰ ጡር ነኝ ስትል አንተም በገገማ ነፍሰ ጡሮች ነን በደገግመ፣ ምንድን ነው በጣም የሚገርም እንደዛ ማይሰለች ማስታወቂያ ለአመታት የመስራት ሚስጥር ምንድን ነው? ምንድን ነው የገባችሁ ኪ፣ እናንተ አንተ የገባ ኪ ምንድን ነው? ይህንም ብጠይቅ ደስ ይለኛል። በጣም ከምወደው ኮሜዲያን እና ደግሞ የቶክ ሾው እና የብዙ ነገር እንዲህ አይነት ነገር በመስማት ደስ ይለኛል። እኔ አንዳንዴ ደስ ይላል ብሙን ይችላል ይሄ ስለሆነ ትልቁ ክፍያ ለእሱ አመሰግናለሁ። ወጣቱ እሱ እንዳለ ሆኖ፣ ቅድም ምንድነው፣ እንትን የቢሮዋችን ሁኔታ እንዴት እንደሆነ አልነገርኩ ለብዙዎች ምሳሌ ሊሆን ስለሚችል ብዬ ነው። አሁን በጣም ጥሩ ቢሮ አለን። በፊት የነበረውን ቢሮ ድንገር የማስታወቂያ ላይሰንሱን አወጣል ላይሰንሱን አወጣ ቢሮ መከራየት ነበረብን እና አትላስ ሆቴል ጋር አንድ ወደ ውስጥ ገባ አንድ ቤት አገኘ ስምንት መቶ ብር አሉን፣ በወር በጣም አዘን፣ ትልቅ አዘን። ገጠር እንዴት ለቤት ስምንት መቶ ብር? እኔ ትልቅ ግቢ ነው ያለው የእኔ ፋዘር እዛ ነው ያደግኩትና እጅ ለምታክል ብለን ስለ ኪራይ ብዙ እንትን የለኝም እና በኋላ በስንት መከራ ሰባት መቶ ብር በስንት ጦርነት ወንበር የለንም ምን የለንም ምን የለንም፣ እና ሁለት ክፍል ቤት ናት። እኔ ስራ አስኪያጅ ስለሆንኩኝ የጓዳዋን ያስኩኝ እንዷ ደም እንደ ሪሴፕሽንም እንደ ምክትል ስራ አስኪያጅም እንደምንም ሰፋ ያለውን ዛ እዛ ቁጫ ች ስለምጽፍም አንዳንድ ብርም ስለምዘጋ ተብሎ ያኛው ያስኩ እና የተከራየነው ቢሮ በጣም ጥሩ ነው። ግቢው ግን እንዲህ እንዲህ እንዲህ እንዲህ እንዲህ ምናምን ነው። የምትደርሰው ዋናው መንገድ ያስመታ። ከዛ ልክ ስትገባ የውጭውን በር ስትገባ የተሰጣ በርበሬ ያለ፣ በርበሬውን እዚህ አልፈህ ስትሄድ መዝለል አይቻልም። ሳሌን መዝለል ምድር ዝላይ ዘላይ ሆናል

ተቀልባችሁን በቀር ሁሉም በሶል ሆም ሾፒንግ ሴንተር ውስጥ ሰራዊት እና ሙሉዓለም ድዚ ቁጭ ብለው አሉ በምን ላይ ወንበር አንዳንድ ወንበር የሴትዮዋን ወንበር ነው የሰጠች እዛ ውስጥ የመጣ ብዙ ነጋዴ ነው የመጣው ከዛ ዳን ቴክኖክራፍት ምን አሁን ዳን ቴክኖክራፍት ወንበር ምናምን ማስታወቂያ አስተዋውቀንለት ነበረ። ገና ቢሮ ከመክፈታችን ወዲያ ወደ ገ ቀጥታ ሄድን። የተሰጠንን ገንዘብ ወስደናል፣ የማስታወቂያውን ከዛ አቶ ዳንኤል ጋር ሄድን። ማመስገንም ስለምፈልግ አቶ ዳንኤል ጋር ሄድና፣ ቢሮ እኮ ከፈተን አቶ ዳኒኤል ደስ ብሎናል። ሱት ካምፓኒ ነው የእኛ ቢሮ እንግዲህ። ቢሮ እኮ የት ከፈታችኋል? የት እንበል ለሎኬሽን እንዳልኩ፣ አይ፣ እዚህ ቦሌ አካባቢ ነው፣ አትላስ ሆቴል። አሁን ቢሮጥሩ ደህና መጣችኋል። አዎ፣ ለእኔ አንዱን ብርና ጠረጴዛ፣ ለሙሉዓለም አንዱን ብርና ጠረጴዛ ስጠ፣ በቃ ያው፣ ሰጣችኋል። ብረጡ፣ ከሂሳባችሁ ይቀነሳል። ሂሳቡን ማ እኮ ወስደናል። ታዲያ ሂሳቡን ወስዳችሁ ምን እንዴት ነው አባባላችኋል? በቃ ስጠን ድረቅ አማራጭ የለንም አለ። ወንበርና ጠረጴዛ ስባል እሱ የሚሰራሉስ እና ግርማ እንደዚህ ነው ትሉታል። አሁን ነው የምንላት ወደ እኔ ና አለ እና ለሰራዊት ትልቅ ጠለቅ ያለ፣ ለሙሉዓለም መካከለኛ የመረጡትን ስጣቸው ምን መሰለህ የኔ ቀይ ብላል ብራውን ነገር ወስደን ይዘገባል። ከዛ በኋላ ትወኛል እኮ መጀመሪያ ያቺ መኪና ስላለችን ስንጠራ እንዴት መሰለህ ስንጠራ የምንሄደው ኮልፌ አካባቢ እያለ ኮልፌ ኮልፌ እያለ ለአንበረት ጋር ከሆነ ካምፓኒው ሲደውሉልን እንደዚህ እንደዚህ፣ የት ናቸው የት ናችሁ እናንተ? ነው ምንለው እኛን አናገር ለአንበረት ነገር እዛው አካባቢ ነን። አይደለም፣ ኖ እንምጣ ይሉናላ። የት ይመጣሉ? ከዛ እንደዛ ነበር ምንለው። በኋላ ሰው መጥራት ጀመር። ቢሮአዴነችን ምን አይነት ሰውዴነችን ላዘረጋው ቢሮ ከፈትን። ከዛ ሰራተኛ እንትን ሰው ፈለግን። አት ሊስት ኮፊ ምናምን ምናምን የሚያመጣለ ፊት ለፊታችን እንዲህ ወጥቶ አስፋልቱ ላይ ኮፊ አለ ቡና ምናምን ካፌ ምንድነው፣ ካፌ አለ ቡና። አንድ ልጅነት ሶስት ቀን እኔ ነው ሙሉዓለም ተነጋገርንበት። ልጅ መቶ ብር ምን ይሰራል?

በጣም በአንድ ጊዜ ሄደን እንትን ውስጥ የገባን እንዳይመስል በበርበሬ። ትክክል እና ወደ አንተ ጥያቄ ልመለስና አንተ ያልከኝ ቁልፉ ምንድነው ነው? ቁልፉ አንደኛ ስራውን መውደድ፣ ሁለተኛው ግን እኛ ትንሽ ለወጥ ያደረግ ነው አ ነው፣ ለውጠነዋል ማለት አልችልም፣ ሌሎች ይሰሩታል፣ ግን በደንብ አግሬሲቭ ላይ የሰራንበት ነገር ምንድነው ብዬ ማስበው ድራማቲክ አድርገን ተጫወት ድራማቲክ ስንጫወት ድራማቲክ አድርገን ስንጫወት እነዛ የስነ ጽሁፍ አላባውያን የምንላቸው እነዚህ ኤሌመንት የምንላቸው ሁሉንም ከኤክስፖዚሽን እስከ ሪዞሉሽን ያሉት እነሱን እዛ ውስጥ ታገኛቸዋለህ። እውቅያዋን ለመጀመሪያ አይደለ፣ ከዛ ካራክተር አለ፣ ዲያሎጎ አለ፣ የቃለት ሁኔት ምንለው ትከቴያትር ስለመጣን እሱ ላይ ነው ማስታቂያ ወደዛ ነው ያደረገ እና ከዛ እንደዚህ ኮንፍሊክቱ አለ ሰስፔንሱ አለ ምናምን አለ ሁሉም ነገሮች አሉ እዛ ውስጥ። ልብ ብለህ ማስታወቂያዎች ያቸው እነሱ ነገሮች ሁሉ አሉ እዛ ውስጥ፣ እና ሪዞሉሽን አለ። እና ምን እንላለን እኛ ቴሌቪዥን እየታየ ሳይሆን የእኛ ማስታወቂያ መታየት ያለበት ቴሌቪዥን ከጠፋ በኋላ ነው። ነው ምን ነው ቴሌቪዥን እየታየማ የሰጡህን ትያለህ ሁሉንም ትያለህ ስለ ግብርናም የሚነገረውን ስለ ኢንዱስትሪ የሚነገረውን ፓርላማ የሚያወራውን ዜና የሚያወራውን ሁሉ ምታያለን። ካጠፋ በኋላ የትኛው ጥያቄ ነው እሱ እንዳይረሳ። አሁን ቴሌቪዥን የለም እኔ እናንተ ፊት ለፊት ዘመኑም ሩቅ ነው ጣራ ላይ ቡና ያውቀት ነው ግን ስዕላዊ ነገር ሰተት አይል እንደሱ፣ እንዲሆን እንደሱ አደርገን ነው የምንሰራ። ከዛ ውጪ ሰዎች እንዳይደጋገምባቸው ደሞ ፈልጋለን። እኛ እንደጋገማለን ግን ይሄ አንዳንድ ምንድ ነው የሚባለው ለእኔ እየሰጠው አደለም። ምስም ማረ ይሄ ገጸ ብዙ ጠቢብ የሚባለው አለ። አንዴ ልጅ ይሆናሉ፣ አንዴ ማኔጀር ይሆናሉ፣ አንዴ ሽማግሌ ይሆናሉ፣ አንዴ ህጻን ልጅ ይሆናሉ፣ አንዴ ምናምን እንደሚባለው፣ እንደሱ እየተለዋወጥከ ነው የምታገኘ። የእኛ የካራክተር መለዋወጥ ብቻም አደለም የስቶሪው መለዋወጥ አደለ አንዳንድ እኮ የፊልም አክተር ብዙ ፊልም ሰርተዋል እና ሰውየውን ትረሳና ካራክተሩን ትከተላለህ። ደግሞ ገጸ ባህል ይለብሳችሁ ነው ምትመጡት። በደንብ ነው የምንሰራው። አንድ ማስታወቂያ ለመስራት እስኪ እስኪነስረን ነው የምንሰራው እንጂ ይሄ ዝም ብለን ነካ ነካ ነካ አርገላለ የምንሰራው። እና እነዚህ እነዚህ ናቸው። ከዛ ውጭ ደግሞ አክብሮት ለእንትኑ ምንድን ነው ለስራው። ከዛ ደግሞ የት ጋር ነው መድረስ ያለብን ዝም ብለን የተጠራን ማስታወቂያ ነው የምንሰራ ወይስ እንደዚህ ነው ምናምን። ከዛ ምንድ ነው መሆን ያለብን ቀጥሎ፣ እንደዚህ እንደዚህ እሱን ሁሉ አስቀምጠ ገብተዋል። ለምሳሌ በቃ ፍቅቅ ብለ ከምትገባባት መኪና ቆመ የምትገባበት መኪና ያስፈልገን። ለምን ያስፈልገንም? ዲዘርቫ እናረግ እንትን ቤት እንትን ምናምን ቢሮ ሰራተኞች፣ ስቱዲዮ ለምን አይኖር የለንም። ስቱዲዮ እዛ እየተከራየን ነበር እነዚህ ሊኖሩ ይገባል። እነሱ ስራ ያቀላሉ። አንዳንዴ የስቱዲዮ ሄደ ጨርሰ ከተሰጠ በኋላ ካሴቱ እርማት እንኳን ቢመጣ የሆነ በቃ ተሳቀ ብላም መሳቃ እሱ ለምን ይሆናል። በቃ የራሳቸው ከዚህ ሁሉ ውጭ የቴክኒካል ከሆነ ውጭ ግን ቴክኒካሉ ብዙ እንትን አለ፣ እናከብረዋለን። እሱ ከእሱ ሁሉ ውጭ ግን የእኛ እንትናል የእኛ ዴዲኬት ቲፕ ስጥልኝ ብለህ አሁን በማስታወቂያ ለመሰማራት ለምንፈልግ ወጣቶች ቲፕ ስጠን ሰራዊት ብንልግ አንድ ሁለት ሶስት የፈለግከውን ያህል ቲፕ ብትሰጠን እንደው ቲፕ ስልህ በሁለት አረፍተ ነገር በሶስት አረፍተ ይሄ እንዲህ ቢሆን መልካም ነው ያልክ የምትሰጠን ቲፕ ካለ ምንድን ነው የሚሆነው? እኔ አንደኛ የምትሰሩትን ማስታወቂያ ሆነ ማስታወቂያ ከሆነ ማስታወቂያ ለብቻ ስለ ማስታወቂያ ለመስራት መጀመሪያ ውደዱት። ምንም ይሄ ገንዘቡን እናገኛለን ምናምን እኛ እሱን አናስብ። የእውነት ለመ ደግሞ ቦታ የሉት ማሰሮ ይሞላል። እሱን ካስቀደም ከው ነው ገንዘብ እንደ ጥላ ነው እንላለን። ጥላ አንተ ካልሄድክ ወደፊት ሊመጣ አይችልም እሱ አንተ መኖር አለብህ መጀመሪያ ለሱ። ስለዚህ ጥላ ነው ገንዘብ ወይም ደግሞ ይሄ ሬንጅ ነው ምን መጀመሪያ ቤንዚሉን አውጣው፣ ከዛ ሬንጅ ግዴታ ነው። ጠላም ጥመቃት አለው ግዴታ ስለሆነ እሱ ነው ገንዘብ እና አንደኛ ስራው እሱ ነው አይደለ? ነዳጁ ማለት እሱን ወደው እንትን እሱን ነው ምላቸው። ከዛ ውጭ ለዚህ ተፈጥሮ ያለው ማወቅ አለባቸው። እሱም ያላወቀ ሰው ከባድ ነው። በሴንቴንስ ብላኛል እኔ በአንቀጽ አደረኩት። ግን ምንድነው አንዳንድ ጊዜ እኛ ጋር የሚመጡ ልጆች አሉ፣ ማስታወቂያ ሊሰሩ ይመጣሉ። እና እኔ ቶሎ እንትን የምላቸው ልጆች አሉ፣ ይመጣሉ፣ ማስታወቂያ እንደት እንደዚህ ምናምን። እሺ፣ ለምንድነው የመጣኸው? ወይም ለምን የመጣሽው? በእንትን ተመረኩኝ በምናምን እና ያ ተገበው ኪሽ ኢንጂነሪንግ ብዙ አለው። ለምን መጣች? ከልጅነት ጀምሮ እናንተ ሳይነበር ነበር ወይ? እንደዚህ እንደዚህ አይነት እንትና አንድ ቀን እንትን ሳልሰራ ልሞት ነው ወይኔ በጣም ነው የምወደው። እንደዚህ ብለው የሚመጡ ልጆች አሉ። እነሱ የኛ የክብር እንግዶች ናቸው። እነሱ እነሱ ሶስት ነገር አላቸው። አንደኛ እስከ ዛሬ የት ተደብቀህ ነበር? አንተ ከነገ ጀምሮ ከኛ ጋር መስራት አለብህ፣ ወይም አለብሽ። ወይም ደግሞ ጎበዝ ነሽ፣ ጎበዝ ነህ፣ ግን ትንሽ መታከም አለብ መስተካከል ብለህ ሶስተኛውን ግን እንደው በመድሃል ያለም እዚህ ዘርፍ ላይ ይቅርብሽ፣ ይህንን ካልነገር ገደል የምትከታት ልጅ፣ ልክ እንደው በምንድን በምታምኝ የሚሆንብሽ ይሄ፣ ግዴለሽ ይቅርብሽ፣ ሌላ ብዙ ነገር አለ፣ አለም ሰፊነት ለአንች ነገር አለ። ምን የምንናገር እና በቃ ይህንና ናቸው። እና ስለዚህ ምን ልልህ ነው? ገንዘብ ብለው አንተም ብለው እንዳይመጡ ይከፈላል። ገንዘብ እኛ ጋ እንላለን፣ እምቢ ብትይ እንኳን በግድሽ እንከፍልሻለን ማለት ነው የምንላት። የምሬን ነው። ለምን መቶ ብር አይሆንም፣ መቶ ሺህ ብር እንደ ደረጃው ግዴታ ነው። እኛ ጋ መክፈል ግዴታ ነው፣ እንከፍላለን። ድሮም ገና ስንጀምር ያቺ 50 50 ብር ያልኩህ እዛ ለገዳዳይ አካባቢ የሰራነው ከእሱ ጊዜ ጀምሮ ነው። በቃ መከፈል አለበት። ምክንያቱም እኔ በደቂቃ ሀምሳ ሳንቲም ሲከፍለኝ የተደሰተ ትክንደስታን ያቀዋለሁ ለገዳዴ ያልኩ ሰባት ብር ከሀምሳ የመጀመሪያውን አስራ አምስት ደቂቃ ከፍለኝ ፋዘር እኮ አስር ብር ሰቶኛ ለትራንስፖርት፣ ግን ሰባት ብር ከሀምሳ አምስት ቢጫ ሁለት ባለ አንዳንድ ብርና አዲስ ሽልንግ የተሰማኝን ስሜት አቀል አስር ብር ለትራንስፖርት የተሰጠ ይሰሩኝ እኔ ማስታወቂያ ሰርቼ ተከፍለ እንዲሉ ስለምፈልግ ትክክል መጀመሪያ ሙሉዓለም ሁለት መቶ ሃምሳ ብር የተከፈላት ልትኮ መኪና ሊገጫት ነበር። ጋሽ እሸቱ ጋር የምን ማስታወቂያ ፊልም ስለ እንሰርታ ሁለት መቶ ሃምሳ ብር ስለው ልታምን አልቻለች። እና እሷ ትነግርሃለች ስትመጣ። ሌላ መኪና ሊበላት ነበር። እንደሱ እነሱ አይነት ነው ምክሬ ብዙ አስተማሪ ይላሉ ምንድነው አይ አንዳንድ የጥበብ ስራዎች የመጣውበት አጀንዳ አይደለም። ባለፈው የሰራን ጥሩ ነው። ይህ አደለም የሚያስደንቀ። እሺ በቃ አለ። አሁን በቃ እዛ ጋ ጠይቅማ። እንደዛ ሆነ። በሩ አንኳኩች፣ ወጣ። እንደዚህ ከፍተው ዶላሮች ዘነቡ። ከውስጡ መሬት አልደረሱም ዶላሮች የገኒ ጉዳይ ገኒ በጣም እድለኛ ነች ሼክ መሀመድም በጣም በጣም በጣም የምናመሰግናቸው እኔና ሰይፉ ሸራተን ሎቢ ባር ላይ ቁጭ ብለን ቡና እንጠጣለን እና በቃ ከሳቸው ጋር ቡና መጠጣት በጣም ታቃለ እንትን ነው እና ያወራል ሰይፉ ከዛ ድንግዳ አለኝ ሲል ሲል ገሜጋ ገባን። ከዛ ደግሞ ገሜጋ የነበረው ነገር እንትኗ ምናምኗ በቃ ይሄ ይሄ እኛ የቤታችንን ዕቃ ስናስተካክል ምርጫችን ሁሌም ሰው ሊነሆ ነው። ለልጆቼ ምቾት፣ ለቤቴ ውበት፣ ጥራት ላላቸው እቃዎች ያለ ልፋት፣ ሁሉም በአንድ ቦታ ምርጫዬን ጠቅልሎ የያዘ ምናልባችሁም በቀር ሁሉም በሶሊና ሆም ሾፒንግ ሴንተር ይምጡ የሚፈልጉትን ሁሉ ያገኛል መልካም አዲስ ዓመት ሶሊና ሆም ሾፒንግ ሴንተር ስማችን እንደ ስራችን ከፍ ያለ ነው የዘመኑን የረቀቁ የማምረቻ ቴክኖሎጂዎችን በመጠቀም ባለ 350 ሚሊሊትር ግማሽ ሊትር አንድ ሁለት እና 20 ሊትር ምርቶችን በቶፕ 1 ቶፕ 2 ቶፕ 3 እና ተጨማሪ ፋብሪካዎቻችን በማምረት በስፋት መጥተናል። ቶፕ ውሃ የ2020 ሞዴል አውሮፓ ስሪት ማሽኖችን በማስተከል በሰዓት ከ126000 በላይ የውሃ ፕላስቲኮችን እናመርታለን። ወደ ሳውዲ አረቢያም ኤክስፖርት ጀምረናል። ለጥሬ ዕቃ ግባት የሚያስፈልጉትን ፕሪፎም እና ካፕ ማሽን፣ ሌብሊንግ ማሽን፣ ሽሪንክ ራፕ ማሽን፣ ፕላስቲክ ቦትል ክራሽ ማሽን ጥቅም ላይ የዋሉ ፕላስቲክ ጠርሙሶችን አድቅቆና ሰባብሮ ለሌላ ጥቅም ላይ በመዋልና ኤክስፖርት በማድረግ ላይ እንገኛለን። በመላው አገሪቱ ምርታችንን ተደ ራሽ ለማድረግ ዝግጅቶቻችን በሙሉ ጨርሰን ወደ ምርት የገባን በመሆኑ ቀደም ብላችሁ ተመዝግባችሁ ስጠብቁን የነበራችሁ እንዲሁም አብራችሁን ለመስራት የምትፈልጉ አዲስ ደንበኞችን ስንጋብዝ በደስታ ነው። ስልክ በ0983 8319901717 ቦሌ ከኤድናሞል ወረድ ብለው ሃርመኒ ፊት ለፊት ኤልጂ ሕንጻ አምስተኛ ፎቅ ላይ ብቅ ይበሉ። ቶፕን ማስመሰል እንጂ መሆን አይቻልም።